በኦሮሚያ ጤና ቢሮ ከ30 ሚሊዮን ብር በላይ ወጪ ተደርጎባቸው ተገዝተዋል የኩላሊት እጥበት ማሽኖቹ። በእነዚህ ማሽኖች የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል የኩላሊት እጥበት አገልግሎት መስጠት ጀምሯል። አገልግሎቱ በምዕራብ ኢትዮጵያ ያለውን የኩላሊት እጥበት ሕክምና እጥረት የሚያቃልል፣ ሕክምናውን ለማግኘት ታካሚዎች የሚጠይቃቸውን ከፍተኛ ክፍያ የሚያስቀር ነው። የወለጋ ዩኒቨርሲቲ የጤና ሳይንስ ኢንስቲትዩት ዋና ስራ አስኪያጅ ዶክተር መሰረት በለጠ እንዳሉት አገልግሎቱ የታካሚዎችን ወጪና ጊዜ ከመቀነስ ባሻገር የታካሚውን ማህበራዊና ኢኮኖሚያዊ ችግሮችን ያቃልላል። በኩላሊት በሽታ ሲጉላሉና ሲሞቱ ሲሰቃዩ የነበሩ ማህበረሰቦችም በጣም ብዙ ነበሩ ብዙ ወጪ በማውጣት ይሄ መሆኑ ራሱ ኩላሊታቸው ክሮኒክ ፌለር ወይም ደግሞ ክሮኒክ ሬናል ፌለር ላይ ደርሶ መጨረሻ ላይ እስኪሞቱ ድረስ የደረሱ ብዙ የማህበረሰባችን አካል አለ። ሶ ለዚህ መፍትሄ ለመስጠት እኛ በጤና ተቋማታችን እነዚህ ጤና ባለሙያዎች ስፔሻሊ በኔፍሮሎጂ አንድ ሐኪም ስፔሻላይዝ እንዲያደርግና ሌላ በዚህ ላይ ደግሞ ከአስር በላይ ነርሶች ስልጠና እንዲያገኙ አድርገን የዲያሊስ ማሽኑን ግን በኦሮሚያ ጤና ቢሮው እርዳታ አግኝተን ይሄን ሰርቪስ ለመጀመር ዛሬ በቅተናል ማለት ነው። ይሄ ሰርቪስ ለወለጋ ብቻ ሳይሆን እንዳለ ለምዕራብ ኢትዮጵያ ወደ 10 ሚሊዮን የሚደርስ ሕዝብ ያገልግላል ብለን ነው የምንገምተው። የኩላሊት ስራ ማቆም ህመም እንደ ሀገር በስፋት እየተስተዋለ ነው። ታዲያ በወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕረሄንሲቭ ሆስፒታል የኩላሊት እጥበት አገልግሎት መስጠት የሚያስችል አራት የኩላሊት እጥበት ማሽኖች ስራ ጀምረዋል። የሆስፒታሉ የውስጥ ደዌ ስፔሻሊስት ዶክተር ካሳሁን በንቲ አገልግሎቱ ልዩ እድል ነው ብለዋል። ይሄ አሁን ያለን ማሽን አራት ናቸው። ይሄ ማለት አንድ ሰው ሆስፒታሉ አራት ታካሚ በአንድ ጊዜ መስራት ይችላል ማለት ነው። እንግዲህ እስከ አራት ሰዓት ሊያቆይ ይችላል። አንድ ሰው ሲታጠብ ምናልባት በሶስት ሺፍት በአራት ሺፍት ቢሰራ እስከ አስራ ሁለት ሰዓት ታካሚ በቀን መስራት የሚችል ማሽን ነው ያለን ማለት ነው። እንግዲህ የውሃ የሚያጣራ ውሃ እስከ አስራ ቤት አስራ ስምንት እስከ ሀያ ሊሰራ የሚችል ማሽን ሰፖርት ማድረግ የሚችል ነው ያ ማለት ማሽኖቻችን ብናበዛ አገልግሎቱን መስጠት የምንችልበት ደረጃ ነው ማለት ነው። የነቀምቴ ከተማና የምስራቅ ወለጋ ዞን ነዋሪዎች እንደሚሉት አገልግሎቱ የሰውን ሕይወት ከማዳንና ወጪን ከመቀነስ በተጨማሪ ሕብረተሰቡን ለማህበራዊና ኢኮኖሚያዊ ችግሮች እንዳይጋለጥ ያደርጋል። ከዚህ ወደ አዲስ አበባ በሪፈር ተሊኮ ሰው ገና ወረፋ ተጠብቆ ከዚህም ተመላልሶ ይታከም ነበረ። ይሄ ትልቅ ወጪ ስለሚያደ ስለሚዳርግ ሰው ወረፋውን እየተጠባበቀ ይሞት ነበረ። አሁን እዚህ ማግኘት አገልግሎት መሰጠት መጀመሩ አንደኛው በቅርብ ማግኘታቸው ትልቅ ደስታና መሰጣቸው፣ ሁለተኛው የክራይ የመኪና ክራይ ወጪ ይቀንስ ላቸዋል ስለዚህ እኔም እንደ አንድ ተገልጋይ በጣም ደስታ ነው መሰማኝ። ይህ አስገራሚ እና የምንመኘው መሳሪያ ዛሬ በዚህ አካባቢ በምስራቅ ወለጋና አካባቢ ላሉት ህብረተሰቦች እዚህ አገልግሎት በመስጠቱ እጅግ በጣም ደስ ብሎኛል። ሆኖም ግን ባለፈው ጊዜ ህዝባችን ይህንን እድላቶ ይህንን እድል ሳይጠቀም በመቅረቱ ብዙ ሰዎች በሕይወት እንዳለፉ ነው። አንደኛ ከዚህ ተነስቶ አዲስ አበባ ለመድረስ ብዙ ጊዜ ይፈጃል። ሁለተኛ በኢኮኖሚ ደረጃም ብዙ አስቸጋሪ ነው። ይህ መሳሪያ እዚህ ተገኝቶ ህዝባችንን እንደ ልቡ በቀየው እየተጠቀመ ስለሚገኝ ህዝባችንም የዚህ እድል ተካፋይ ሆኖ በአካባቢው የሚገኘው ህዝብ እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩ በወለጋ በአባ ገዳ ምስራቅ ወለጋ ስም ከፍተኛ መዝጋይና አቀርባለሁ። በእርግጥ ነው ይሄ ሆስፒታል እዚህ መቋቋሙ ለወለጋ ህዝብ ብቻ ሳይሆን ለአካባቢው ጭምር ነው። ይሄ ሆስፒታል ትልቅ ሆስፒታል ነው። የወለጋ ህዝብ የሚጠቀምበት በጤናው በኩል ከፍተኛ አገልግሎት ለህዝቡ የሚሰጥ ሆስፒታል ስለሆነ እየተቋቋመ እያደገ በመሄዱ ደስታ ይሰማናል። ምክንያቱም ከዚህ አዲስ አበባ ነው የሚሄደው ሰው፣ ከዚህ ሌላ ሆስፒታል ፍለጋ ነው የሚሄደው። አሁን ግን እዚሁ ቤቱ አጠገብ አገልግሎት የሚያገኝና ድኖም ስራውን የሚቀጥልበትን መንግስት እየረዳ እርዳታም እየተገኘ ነው። የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ያስጀመረው የኩላሊት እጥበት ወይንም የዲያሊሲስ አገልግሎት ከአስር ሚሊዮን በላይ ለሚሆኑ የማህበረሰብ ክፍሎች አገልግሎት እንደሚሰጥ ይጠበቃል።